ቃሪያ ከሌለ ኬት ላምጣ ይሄን ብቻ ነገር አልሰማም አልሰማም እኮ አልኩህ ለምን ቃሪያ ከሌለ ለምን ኬት አለሽ በቃ አንተ ከሌለ ከሌለ መቅጣት አልነበረብህም አይደለም ከአማራጭ አሉ ሌላ ትንቶች አሉ እኔ አልሰማም አልሰማም እኔ መብራን አልሰማም አርሴማን አልሰማም ዜድ አሁን ተነጋግረን አተቀጥች በስነስርዓት እንደወጣልች አንዴ ልሰጥ ነበር በጣም ስላናደድሽኝ ነው። ለዜድ ምና ጭራሽ እንዲህ ብለሽ እንዲያመናጭቀሽኝ ነው ሄጄ ለአባ ለዜድ ምነው ብችል ባስረገሙኝ። በቃ እንደ መቀደሙ እኔ እሷና እንደ ተጫውተን እንደዚህ ስጥልኝ አለችኝ። ስሚ ማርያምን ነው የምልሽ፣ ቤት ውስጥ ቃሪያ የለም። አይኑ ለምን ቀጥታኝ? እኔ ደግሞ አርስ አርሴማን አልቀይረውም ሚኬን አልቀይረው ምቀጣ ዜድ ብወጣ ማርያምን ውጣ። መውጣት እኮ ምንም ስለማላመጣ መውጣት ነው። አንድ ነገር ነገር በፍቅር በወጣ ነው እ እኔን ደግሞ እየተሽከረከርሽ ደግሞ እኔን እንደሌላው ጌመር ደግሞ እሰድባለሁ። እንዳት ነው የምፈራው? እኔ ዜድ ነኝ። በቃ መውጣት ውጣ። ነገ በስነስርዓት ተደዋውለን ለአት ደውልልኝም፣ አልደውልልህም። እኔ የታውቃለሁ አንተ ቅጣት በስነ ስርዐት እየተቀጣሁ እያቃጠልከኝ። አንተ ማንን ነህ? እስጢፋኖስ ቶማስ እየተቀጣው እንደነበረ መቀጣት ነው ያለበት። በቃ ቃሪያ ከሌለ በቃ። አራት ቅጣት የሰጠሁ ምን አንድ ቲቪ ስበረው አይተሽዋል። ግን ቲቪውን እንደ ቀልድ ስበረው የምትይው ግን አንተ እቺ 32 እቺ አይደለም ማለት ነው። ይሄ ነው ስበሬው ያልከኝ አይደለም። ይሄ 32 ማለት ነው። ይሄ ነው ስበሬው ያልከኝ ምናምን አይደለም። ንገር። አይደለም ማለት ነው። ስልሳ ምናምን ኢንች ነው ስበሬው ያልከኝ ለማለት ነው። ጋይስ፣ አንድ ነገር ልንገራችሁ። በጫማ ውሃ ይሄ ማህተቤ ለምን አይበጠስም? አልጠጣም እኔ ችግር የለም። በሌላው ቲክቶከር እንድታዩኝ አልፈልግም። ውርድ ቅጣት አልቀጣም። ዩትዩብ ላይ እዚህ እንደምታደንጉ ዩትዩብ ላይ ሌላ ኦዲየንስ አለ። አንድ ቀን የዛሬ ዓመት የሆነች ልጅ ዘይት ጨምር ብላ እዚ ውስጥ ዘይት ጨምሬ ከማማ ጋር እንዴት ይቅርታ እንዳልኩ ኔኔ፣ የማቀው ድጋሚ እንደዚህ አይነት የተኳካ ቅጣት አልቀጣም። በቃ ቃሪያ የለም። ቃሪያ ከሌለ ምላል ሉለድ ሉለድ ወይ ነገርኝ ወይ ቃሪያ ከሌለ ቅጣት መቀየር እኮ ነው በቃ ቀለም ብቻ አይደለም እኮ፣ ያራዳ ልጅ መሆን እኮ ራሱ አንዳንዴ እኮ ያስፈልጋል። አንደኛ ቅጣት አልኮ አንደኛ ቅጣት ቲቪን ስበረው አልኩ አልሰብርም፣ ተቀየረ። ሁለተኛ ሁለተኛ ቅጣት በጫማ አስሬ ዋጠጣ አልኩ። ኦኬ፣ ዘፈኔ የዛሬ ሳምንት ይወጣል፣ አልቀጣም። ሶስተኛ ለራሴ ነው የተውኩት ለአንቺ አይደለም። ሶስተኛ ሽንት ቤት ገብተህ ዋለቃ አምስት ደቂቃ ጌም እስከሚያልቅ ቁጭ በል ሽንት ቤት እግር ከተህ ዘፈኔ ሲወጣ፣ ይሄ ሪከርድ አሁንም ያዋርደኛል፣ አልቀጣም ነው። ደግሞ አራተኛ ነገር አራተኛ ለቤተ ክርስቲያን ብር ስጥልኝ፣ አስራ አምስት ሺህ ሰጥቼ ቪዲዮ ለአንቺ ይልክልሻለሁ፣ አንቺ ትፖስት ቻለሽ፣ በቃ ደህና ደሪ እናቴ፣ ደህና ደር ነገን ነው የምፈልገው። አርሴማ ቤተ ክርስትያን ሄደህ ነው ጠላና አድርገህ በሰው እንትን ብልህ ቪዲዮ በሰው ባስቀርፅልሽ ችግር አለ። እኔ በራስን አንተ ታዋቅ ስለሆንክ ነው። አባም ደውዬ ለማን አባ ቤተ ክርስትያን እንደሰጣህ አስራ አምስት ሺህ እያልኩ ነው የምፈልገው። እኔ አስራ አምስት ሺህ እያልኩ ነው የምፈልገው። አዎ፣ እኔማ ቪዲዮውን ቄስ ከሆኑ ሪዱ አካውንት ላይ ለቀዋለሁ። አንቺ እኔን ቪዲዮ አስቀርጸሽ ቫይራሊንግ ተጠቀምሽ አይደል? ለራስ

አንደኛ ሪል ነው የምነግርሽ። ነገ ጠዋት አራት ሰዓት ቀረጻ አለኝ። አስራ አንድ ሰዓት ማታ ቀረ። አንዴ ስሚኝ ሚኝ፣ ምናልባት ደክሞኝ እንቅልፍ ሸለብ አርጎ ሊሆን ይችላል። አታስጨንቂ። ምናልባት ካለፈ ከነገ ወዲያ አርጊልኝ። ነገ ወይ ነገ ቀርጻለሁ፣ ካልቀረስኩ ካልተመቸኝ ከነገ ወዲያ በቃ እኔ ነገ በአርሴማ ነው ቀንም ፈልገው ዝም በያ ናውጣ ቆሻሻ ናውጣ ይሰጣለ ይሰጣል። ጆዬ በጣም አመስግኑልኝ፣ ማርያም ጆዬ አመስግኑልኝ። ጆዬ በወጣ አይተካልኝ። እግዚአብሔር ማርያምን ምንም ቃላት የለኝም። ዛሬ በቃ ያው በጣም ነው አመሰግነው። ጆዬ እና ናንዬ አሜንዬ እንኳን ሄዳለች። ኦል ማይ ፋሚሊ እነ ብሩክዬ እነ ሜርሲ ኤሉ ብዙዎች ብዙዎች፣ በጣም ማርያምን ቃላት የለኝም። እግዚአብሔር